ጉዳይ መረጃ ለማስተካከል ምን ያክል ሰፊ ጊዜ እንደሚወስድ እንዴት ጊዜ እንዳጠረን ብታዩ፣ እራበድሩን ያላችሁ ሰዎች እውነቴ ነው የምላችሁ። በእውነት እንዴት እንደሚያጥር ጊዜ እንዴት እንደሚያጥር፣ እና በጣም በጣም ማወት አለው። ይህን የምናደርግ ለምንድን ነው? ችግር የለውም እኛ ጋር እኛ አንብበነዋል፣ እኛ እናውቀዋለን። ጥያቄው ይታወቀላለል አብዴት እየሆነ ነው። ጥያቄ መልኩን እየቀያየረ ነው። ማቅረብ የሚገባ መረጃ ከጊዜ ወደ ጊዜ እየጨመር ነው ያለው፣ እየቀነሰ አይደለም። በጣም ከፍ ባለ ቁጥር አንተ በዛው ልክ ማደግ አለብን። እንዴት እውነት ጊዜ እንዴት እንደማጣብ ብታውቁ፣ በእውነት እንዴት እንደጨነቀኝ የምትል ትቀልዳላችሁ። እናንተ ለምን ለእናንተ ብዬ አይደለም ይሄንን እንድታደንቁ። ይህማ ምነግራችሁ የምነግራችሁ በደንብ ማየት አለባችኋ። ለራሴ መቆም አለብኛል። እና በደንብ አድርጋችሁ ንባብን በደንብ አቅታችሁ ከሊቃውንት ጋር መዋሃድን መጠየቅ አለባችሁ በየጊዜው። ማለት አሁን ግን ያለው አብዛኛው ቲኔጅ ወጣት ግን ያለው የቱ ጋር እንደሆነ ግን ያያችሁት ነው ያላችሁት። እኔ ምፈራው ለአገልጋዮቹ ነው። ተገልጋዩ ችግር የለም ምእመን ነው። እኔ ሚዲያ ላይ ተወጥቶ ነጠላም ለብሳን በምንም መንገድ እስፔሻሊ ደግሞ ስም ያለው ምንም ግን ምንም እውቀት የሌለው ኔፓ ባዶ የሆነ ሰው ግን እኔ ወየውላችሁ። ይህ እናንተ ወየታ ነው ያለብኝ። እውነቴ ነው ልግልጽ ነው መነግራችሁ። በዛ ደብር በጣም የታወክነ፣ በጣም ስምህ ያምራል፣ በጣም የገነነ ነው። በጣም ሰምህ ያከብረሃል፣ ደብሮ ያከብረሃል፣ አለቃ ያከብረሃል። ጥምጣም ስታረግ በጣም ነው የሚያምርብህ። ካባውን ስታረግ በጣም ነው የሚያምረው። ስምህ በጣም ነው ደስ የሚል ትመልሰዋለህ። ግን ይሄ ሚዲያ ላይ የመጣውን የመናፍቃን ግን ወጀብ ግን ትመልሰዋለህ? ይሄ ነው ጥያቄ ለእኔ ነው። እኔ ምን የሚመለከተኝ ነገር የለም። ሊደብራችሁ ቢችልም እውነታውን ነው የምንነግራችሁ። እኔ ነገ ቀጥሎ ቆም አለብህ። መቃለለ በቃ ይሄ ይህንን ማያም ነው ሰው ይህንን መጽሐፍ ገልጦ እያሳየህ ነው ያለው። ጸጋ የሞላብሽ የሚል እዚህ መጽሐፍ ላይ የለም እያለህ ነው ያለው። ፋይት አርገዋ ግባና መለስለታ። ይሄ መናፍቅ ይሄ ምናምን ምናምን ቅጥረኛ አይደለም። ስማና መልስለት። ልብካለ ጀግና ኮክ መልስለት። ወሬ አይደለም፣ ምላሽ ያስፈልገዋል። እንዲህ ዝም በል በቃ፣ ምናምን መናፍቅ አይደለም፣ አብራራ፣ መልስ። እዚህ ጋር እንዳለ አሳየው፣ ከፍታ አሳየው። አሁን የምንጀነንበት ጊዜ አይደለም፣ በቃ። እኔ ዲያቆን ነኝ፣ እኔ መምህር ነኝ፣ ምናምን የምንጀነበት አለ እኔ ኢንጂነር ነኝ፣ ዶክተር ነኝ፣ ምንጀነንበት አይደለም፣ በቃ በቃ። ሽለላውን እንትውና ቀረርቶን እንትው ቀረርቶ ለነሜሎስ ተውላል። እዚህ መጻፍ ላይ አለን ብሉ ባዶ ቀረብቶ ተውት እሱ። እኛ ግን ትክክለኛና መሬት የረገጠ ኦርቶዶክስ ክርስቲያኑ እንገኝ። ስታነብ ታውቃለህ። ስታነብ ከብሄር ጎጥ ትወጣለህ። የዘረኝነት እኮ አንዱ መሰረተ ችግር እኮ ባለማወቃችን እኮ ታውቃላችሁ ዛሬ እኮ ችግር ይፈጠርኩ ነው ያለው። ይህ ዘሬ መሰረታዊ ችግር የሆነ ያለው ለምን? በአለማወቅ። ሌላ ምንም ችግር የለም እኮ በአለማወቃችን ምክንያት ብቻ ነው። ብናቅ ኖሮ እኮ እንደዚያ ሆነ ነበር አይደል? በአለማወቃችን እኮ። ብናቅ ቢገባ ኖሮ ቅዱሳት መጽሐፍትን ብናነብ ኖሮ ውስጣችን እኮ ዘሬነት እኮ ይወጣ ነበር። ተለከፍን ግን። አሁን ከአገልጋይ ተነስቶ እስከታች እኮ ሁሉም ዘረኛ ሆነ። የሆነን ስም መስማት የማንፈልገው የሚያቀረን ብሔር አለ፣ ግን ደግሞ ክርስቲያን ነን። የእውቀት ማነስ ነው። ሰው ዘረኛ የሚሆኑ ከእውቀት ማነስ የተነሳ፣ የመንፈሳዊ ህይወት መራቆት ወደዚህ ውስጥ ይከታል። ትዕቢት ወደዚህ ውስጥ ይከታል። ለነገሩ ህዝቡም ጤነኛ አደለም። አስተምሮ መክሮ አውደ ምረት ላይ አስተምረው ምናምን ሲወጡ ከመድረክ ሲወጡ፣ አንተ የምን ሀገር ሰው ነው? አንደበቱ አይተን፣ አይ ወሎዬ ነው፣ አይ ጎጃሜ፣ አይ ጎንደሬ፣ አይ የደቡብ ሰው፣ አይ ኦሮሞ ነው። እኛም ተለከፍን። ዛሬ እግዚአብሔር አስተምሮናል። ዛሬ እግዚአብሔር አምላክ መክሮናል። ከምን ይልቅ የዛ ሰውዬ አንደበት አይተን የእኛ ሰው ነው እኛ ነው ተበከልን እኮ አይምሯቸው አሱ ቁጤነኛ አይደለም። ከዛ ልኮ ፈሰ የኛ ሀገር ልጅ እኮ ነው ማለት ምን ያርግ። የአንተ ሀገር ይሆን እኮ መንግስመት እኮ ይገባ። የአንተ ሀገር ሰው ስለሆነ ምን ይጠበስ። የአንተ ሀገር ሰው እንከናልባ ነው። የአንተ ሀገር ሰው ሁሉ ታዋቂ መሆን አለበት። ይሄ በጣም መሰረታዊ ችግሮች ናቸው እና እንደዚህ ውጥንቅጥ ያደረገን የውቀታችን ማለት ስለሆነ ከዚህ በሽታችን ለመዳን ለመዳን ህይወታችንን በሚገባ ማቅናትና ማረም ይገባል። ይህ ሁላችሁ የቤት ስራ ነው። የነገ ሰው ይበለም ፈቃደ ግዜር ከሆነ ገለ ተክለ ሃይማኖትን አንድ ጊዜ አንስተን እንወያይበታለን፣ እንማማርበታለን። ማለት ጥያቄ እንቀበል ያለው ሰው ካለን ሙሉ ትምህርቱን የተከታተለ የቀድሙን ትምህርት ሙሉ የተከታተለ ሰው ካለ እንሰጣለን። ሙሉ ትምህርቱን የተከታተለ ሰው ካለ ነገ ምንድን ነው ዕለቱ ሮብ ነው አይደል? ራቡ፣ እስኪ ነገ እንገባ ይሆናል ወይ ረፋዱ ላይ ወይ ከሰዓት

እንዴት ነህ? ኢትዮ ሰላም ነው። ዘማርያም ዲን፣ እግዚአብሔር ይመስገን። እንዴት ነህ? ይሰማል። እግዚአብሔር ይመስገን። ሰላም ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። አንድ ጥያቄ ልጠይቅህ ነበር። እሺ። ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። እሺ፣ የምትይ ቅድም ትምህርት ተከታትላል? ሙሉውን የተወሰነ ነው የሰማሁት፣ ግን አሁንም ልጠይቀህ የፈለኩት ስለ ማርያም ነበር። ይቻላል፣ ግን ቅድምን ብዬ ነበረ ሳስገባ ነበረው ሰምተሃል? አይ ሰምቻለሁ፣ የተወሰነም ሰምችዋለሁኝ። ነገር ግን በዛው ተመሳሳይ ጥያቄ ነበር ልጠይቀህ የፈለኩት። ትቀበልሀለሁ፣ ግን ለወደፊቱ ለወደፊቱ ከስርም ላላችሁ ሰዎች ሙሉ ትምህርቱን ያልተካተለ ጥያቄ አትጠይቁ። ጥያቄ ጠይቅ። አንድ ሰው ሙሉ ትምህርቱን ታምሮ ነው ጥያቄ ለመጠየቅ ዝም ብሎ የሚገባው ማንኛውም ጥያቄ ያላችሁ ግቡ ቢባል ኖሮ ባትሰማም መግባት ነው። ይሄ ግን ቅድመ ሁኔታ ምንድነው? ብዙ ጥቅጣት ተለሰውም ይላሉ እና ወደፊቱ አታደጋ ስለገባሽ ጠይቅ። እሺ፣ አመሰግናለሁ። ይቅርታ እንግዲህ እንደዛ ስላደረኩኝ፣ ጥያቄውን ግን በጣም መጠየቅ ስላለብኝ ነው እንደዛ የጠየቅኩ ማለት ነው እና መጠየቅ የፈለኩት ምንድን ነው፣ የማርያምን ሳይለንሷን ወይም ጸጥታዋን እንዴት ትመለከተዋለህ የሚል ጥያቄ ነው የፈለኩት። ይህን ጥያቄ ላነሳ የፈለኩበት ምክንያት ምንድን ነው? ብዙውን ጊዜ በመጽሐፍ ቅዱስ ላይ እመቤታችን ቅድስት ድንግል ማርያም በጸጥታ ነው የምትታወቀው ማለት ነው። ምንም አይነት እንትን ድምጿ ወይም ደግሞ ብዙ ቦታዎች ላይ አይሰማም። ለምሳሌ በካና ላይ ከተናገረቻት ቃል እርሱን ስሙት ከሚለውና እንትኑ አልቆባቸዋል፣ ወይኑ አልቆባቸዋል ከሚለው ቃላቶች በስተቀር ማለት ነው። እና ይሄ ደግሞ ኮምፕሊት የሆነ ኦቪደንሷን የሚያሳይ ነው ብዬ ነው እኔ የማምነው ማለት ነው። ኮምፕሊት፣ ምንም አይነት ሽርፍራፊ የሌለው። ለምሳሌ ጴጥሮስን ጴጥሮስ ጌታ ሆይ እሞታለሁ፣ እነሳለሁ ሲለው ለጴጥሮስ ጌታ ሆይ ስለምን ትሞትብኛለህ፣ ይህን ባደረክ ይህንን ባደረክ ለምን ትሞታለህ ሲለው አንተ ሰይጣን ሂድ የሰውን እንጂ የእግዚአብሔርን ሐሳብ አትቀበልምና ብሎ እንትን አደረገውና። ማርያም ግን እስከ ክሮሱ ድረስ እስከ ስቅለቱ ድረስ ኦቪደንስ ነበረች ኦቪደንት ነበረች ኮምፕሊት የሆነ ማለት ነው እና ናት ብዬ ነው የማስበው። ማለት ምንድን ነው ይሄ ለምሳሌ ለቅሶ፣ ሀዘን ምናምን የሚለው ነገር በእሷ ላይ አልታየም የሚል ሀሳብ ስላለኝ ነው እኔ ምክንያቱም ሙሉ በሙሉ ፈቃደኝነቷን አሳይታለች የሚል ሀሳብ ስላለኝ ነው። እና አንዳንድ ሰዎች ግን በምድር ላይ ሳለች እንደዚህ አድርጋለች እንዲህ ብላለች ምናምን የሚሉ ነገሮችን ያነሳሉ እና ይህንን እንዴት ታየዋለህ የሚል ሀሳብ ነው ያለኝ። ምናልባት ግልጽ ከሆነ ጥያቄ ማለት ነው። እሺ። አልገባኝም ግን የእመቤታችን ዝምታ አርማ ለሁሉም የሚያደ ቤታችን ቅድስት ድንግል ማርያም ቅድም ሳነቦ እንደሰማው ሁሉ ነገር በልቧ ትጠብቀው ነበር ይላል። አስተጋባ ሚዩት አድርገውና እና ሁሉን ነገር በልቧ ትጠብቀው ነበር ይላል እና ቤታችን ቅድስት ድንግል ማርያም አላዘነችም ማለት አይደለም። ሁሉ ነገር በልቧ መጠበቅ በጣም በጣም በጣም የታላቅ ቅድስት እናት የሆነች ሴትን በቤታችን ቅድስት ድንግል ማርያም መገለጫዋ ነው፣ መገለጫዋ ነው። አንደኛ የእግዚአብሔር ምስጢር ሸሽጋ የያዘች ናት። ወደ ኤልሳቤጥ እንኳን ስትሄድ እንኳን ደስ አለች ለማለት እንጂ ይገርምሻል፣ ኤልሳቤጥ ገብርኤል የሚባል መልአክ መጥቶ እኮ እንዲህ አለኝ ደስታ ይገባሻል ከሱታ ሌተሽ የተባረሽ ነሽ አለኝ ብላ ልትናገር ለሚሄደችው ኤልሳቤጥ ጸንሳለች ስላላት እንኳን ደስተች ለማለት ሄደችው። በደስታ ደረጃ ካመዛዘንከው የሚበልጠው የእሷ ደስታ ግን፣ የእሷን ሸሸገች፣ የራሷን ስሽጋ የኤልሳቤጥ ስታወራ መንፈስ ቅዱስ ደግሞ በኤልሳቤጥ ላይ አድሮ የእሷ እንዲነገር አደረገ። ምንድ ያሳዩ እኛ ጋር ያለው እንኳን ነገር ብልጫ ቢኖረው እንኳን ቅኑ ከእኛ ይልቅ የባልንጀራችን እንጀራችን ማስበለጥና ማስቀድም እንዳለብን ይናገራል። ብዙዎቻችን በተለይ መንፈሳዊ ሕይወት ላይ ስንመጣ እኔ እኔ እኔ ማለት እንወዳለ። ከድንግል ማርያም የምንማረው እኔ እኔ ያለ ማለት ነው። ያየሁት እኮ መከራ ብታዩ እንደዚህ ያደርግ ይመስል ገብርኤል እኮ ነው ሁሉ ነገር በልቧ ይገባታል። ታቋልቹን ነገር ለሷ አረምታው ጸጥ ዝም። ይሄን በነገራችን ላይ እንግሊዘኛ መጻፍቶችን የምታነብ ከሆነ አግናጢዮስ ምንቱ ለአንበሳ ይባላባት አለ የሚባል ማለት ነው። አግናጢዮስ ምንቱ ለአንበሳ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር እና ሲላት ወደ ቤት ስዷት የለ ዮሐንስ ወንጌላዊ ዮሐንስ ቤት 15 ዓመት ስትቆይ፣ ይሄ አግናጢዎስ ስምጡ ለአንበሳ ያ ማለት ጌታችን ኢየሱስ ክርስቶስ ከሕፃናት መካከል አንድ ሕፃን አንስቶ እንደዚህ ሕፃን ካልሆናችሁ የእግዚአብሔር መንግሥት አትወርሱም ያለው ያ ሕፃን አግናጢዎስ ስምጡ ለአንበሳ ይባላል። ለአንበሳ የተሰጠ ማለት ነው። እና እሱ ሕፃን የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ስለነበረ፣ እመቤታችን 15 ዓመት ዮሐንስ ወንጌላዊ ቤት ስትኖር፣ እሷ ቤት ሲሄድ እመቤታችን ያያታል። እዛ ላይ እንደሚለው ሲጽፍ ስለሰብሰል እመቤታችን ዝምተዋ እጅግ ነው የሚደምቀዋል በጣም ቁጥብ ናት። እጅግም በጣም ዝምተኛ ምት አግናጥዮስ ነው የሚጽፈው። ምክንያቱም ዮሐንስ ወንጌላዊ ቤት ሲመጣ ሊማር ደቀ መምሩ ቤት ሲመጣ ዮሐንስ ወንጌላዊ ቤት ደግሞ ማናለች? እመቤታችን አለች። እነኋት እናት እነሆ ልጅሽ ካላት በኋላ ደቀ መዝሙሩም ከዛ ጀምሮ ወደ ቤት ወሰዳት። ስለምን ፍጹም ትሁትና ዝምተኛ ነበረች። ተደንቆ ነው የሚጽፉ ወይን አግናጥዮስ ቸርች ሂስትሪ ላይ አለ።

እና የእመቤታችን ዝምታ እጅግ እጅግ እጅግ ይነግራል። እረ ሚ በኔ አንደበት ይነግራል በኔ አንደበት ሚነግራል ሌላ ጊዜ ባይሆን እንደውም ከቀደምት አባቶቻችንም እያጣቀስ ሁሉ ነገር በልብ አትጠብቀው የነበረው የእመቤታችንን ነገር ብንማማርበት ጥሩ ይመስለኛል። ይህንን በልብ እያሰቡ ዝም ማለት ከባድ ነው። አካላዊ ቃል በማህፀን ተፀንሶ እስከምትወልደ ድረስ ወልዳም ከወልደችው በኋላ ይህንን በማንም ትውልድ ላይ የማይደገም ሐዋርያትን መሆን ይቻላል፣ እስጢፋኖስን መሆን እኮ ይቻላል። ድንግል ማርያም መሆን አይቻልም። ምክንያቱም ከአሁን በኋላ አምላክ ድጋሚ ስለማይወለድ በዓለም በምድር ላይ ከፍጥረት መካከል እንደ ድንግል ማርያም መሆን የማይቻልበት ቅጽበት ባለበት በዚህ ማለ ድንግል ማርያም ዝም ማለት ነው። ይሄ በጣም እጅግ ድንቅ ነገር ነውና። ምናልባት በዚህ ላይ አሁን በአጭር ጊዜ ሳይሆን በጣም ሰፋ አድርገን የምንማማርበት ነው። በነፍሴ ሰይፍ ያልፋል ነው ያላት። በእውነት መከራ እንደምታይ፣ ችግር እንደምታይ እውነትም አየች። ከልጃው ጋር ተሰደደች፣ ሄሮድስ አሳደዳት። ሰይፍ ነው ያለፈው። ሰይፍ የተባለው መከራ ነው። ሰይፍ ደግሞ በዚህና በዚህ ነው የሚቆርጠው፣ በወዳጅም በጠላትም በእስራኤላውያንም በአሕዛብም እስራኤላውያን ወገኖቻቸው ናት። እስራኤላዊ ናት። ኢትዮጵያ እመቤታችን በእስራኤላውያንም በሰይጣንም። ለዚህ አባ ግሪ ዘጋ ስጫ አርጋ ነው ላይ ሰይጣን እንዳንቺ የሚጠላው የለም ይላል። ለምን ራሱን ቀጥቅጦ ከሲኦል የነበሩ ነፍሳትን ነፃ አውጥቶ ባዶ ያደረገበት አንቺ ተወልዷል እና ይለም በጣም የሚገርም እና የሚቤታችን እ በጣም ደንቅ ነው። እግዚአብሔርን ይዛ እግዚአብሔርን ወልዳ በስጋ ክርስቶስ እግዚአብሔር ነው አለ። በስጋ ወልዳ ከእሷ የነሳው ስጋ፣ ከእሷ የነሳው ነፍስ፣ ለድህነተ ዓለም የሆነው ከእሷ የነሳው ስጋ ነው። ይህን ሁሉ ግን በልቧ ትጠብቅ ነበር። ዛሬ እያየን ነው። ጌታ በሕልም ታየኝ፣ ጌታ በራእይ ታየኝ፣ ይህንን ለማለት የእመቤታችን በጣም ቅርባይ እንደዚህ ታየኝ እንዲታየኝ ለማለት ከማንም ከማንም በላይ እመቤታችን የሚተካ ማንም አልነበረው። በእውነቱ እሷን የሚተካ ማንም የለም። እመቤታችን ይለያል። እና በቤታችን ቅድስት ድንግል ማርያምን ቃል ፈቅሮን ኪዳኗ ያሳድርብን ስ ሌላ ቀን እነዚህ ነገሮች መርህና ሲዘችናል ነገረ ማርያም ላይ ስ እናነሳ ይሆናል ወንድማችን ለዛሬ ይብቃል አመሰግናለሁ ዘማሪ አመሰግናለሁ ዘማሪ ይችን የእግዚአብሔር አብ ማለት ነው አንድ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና የሚለውም ማርያም ደግሞ ልክ እንደዛው አንድ ልጇን እስክትሰጥ ድረስ እንዲሁ ፈቃደኛ ሆናለች፣ የሚለው ልነግር ስለፈለኩኝ ነው። ቅድም ጥያቄውን ያነሳሁት ማለት ነው። እንትኑ አይጋጭም የሚለው ፈቃደኝነቷ እስከዛ ድረስ ነው የሚል እሳቤ ስላላይ ነው ጥያቄውን ያነሳውል ምንድን ነው እንጂ በሰውኛው አታዝንም፣ አላለቀሰች ምናምን የሚለው ሳይሆን ፈቃደኝነቷ ግን የሰማውን ጉዳይ እንደሆነ ለማሳየት አይነት ነገር ስላሰብኩኝ ነው ያንን ጥያቄ ያነሳውል። አይ ለምን ሞት ካላለችው የሚሞት እንደሚሰቅል ታውቅ ነበር በቤታችን እና ልጇ ወዳጇ ተሰቅሎ ሲሞት አይታለች። እና ይሄ ስቃይዋ ማርያም አንድ ልጇ ለሞት ተላልፎ ሲሰጥ በአይል ማየቷ እጅ በጣም ነገ እግዚአብሔር ደግሞ አንድያ ልጁ ሲሰድር ማለት አብ ደግሞ አንድ ልበት ተሰቀል ሲለው እሱ ደግሞ በራሱ ፍቃድ በራሱ ፍቃድ ቦታ ድሆናል ማለት። ሌላ ጊዜ በደንብ እንመለስበታለን። አመሰግናለሁ በጣም እግዚአብሔር ስትል ይበቃናል። ለዛሬው የነገ ሰው ይበለን። የሁላችን መጨረሻ ያሳምርልን።